ሁላችሁም ይህን ቪዲዮ ተመልከቱትና መጨረሻ ላይ ማብራሪያ እንሰጥበታለን። ዛሬ እንግዲህ አብርሽም ሩታ መጥተዋል። ሩታ በሁለት ቻናል ላይ መታለች። በመጀመሪያ ከሩታ ስጀምርላችሁ በማርኪ ቻናል ላይና በአብርሽ ቻናል ላይ ነው የመጣችሁ። ማርኪ ጋር ከተለቀቀው ቪዲዮ ስጀምርላችሁ ሩታ ዛሬም እያለቀሰ ይቀፍቷትኝ እምባ እየተናነቃት ነው የመጣችሁኝ። ኢንስቴግራም ላይም የተለያዩ መልእክቶችን አስቀምጣለች። በመጀመሪያ ደረጃ ሩታ እኛ ያልተረዳንላት የሆነ በውስጧ የያዘችው ዩቱብ ላይ አመታ ያልተናገረችው ነገር እንዳለ ግልጽ ነው። ለምን የሰው ልጅ ካልከፋው ወይም ደግሞ የሆነ ነገር ካልገጠመው በስተቀር የዚህን ያህል በየደቂቃው በየሰዓቱ ሁለት አመት ሙሉ ያለቅሳል፣ ያነባል ብዬ እኔ አላቅም ማለት አላስብምም። እንግዲህ ሩታ የመጨረሻ ጊዜ ከአዲስ አበባ ተሰናብታ ወደ ቡታጅራ የሄደችበት ቀን ላይ ነው የቪዲዮ የተቀረጸው። በነገራችሁ ላይ ማርኪ ቻናል ላይ የተለቀቀውም አብርሽ ቻናል ላይ የተለቀቀው ቪዲዮ ማለት ነው። ምክንያቱም በተመሳሳይ ልብስ ነው በሁለት ቪዲዮ የሰራችሁና ሩታ በመጀመሪያ ደረጃ ሩታ ተሰናብታለች። ስትሰናበት ደግሞ በአብረሽ ዙሪያ ያሉት ሰዎች እንደሆኑ ለፍቻቸው ምክንያት የሆኑት፣ እንደዚሁም ደግሞ ብዙ ድሎች ለአብረሽ እንደሰጠችው፣ ነገር ግን አብረሽ ያንን ድል እንዳልተጠቀመው ና እሷም ደግሞ ከዚህ በኋላ ዛሬ ያቆመኝ ዛሬ የረዳኝ ፈጣሪ ነገን አይጥለኝም፣ ስለዚህ ከዚህ በኋላ ዩቱብ ቻናሌ ላይ የምታገኙኝ እኔ ብቻዬን ወይንም ደግሞ ከቤተሰቦች ጋር ቡታጅራ ካሉ ቤተሰቦች ጋር ብቻና ብቻ ነው ብላ አሳውቃ እንግዲህ ማርኪን እያለቀሰች ተሰናብተዋል። በመጀመሪያ ደረጃ ሩታ፣ ከዚህ በኋላ እውነት ነው ሁለት ዓመት ሙሉ አልቀሰሻል። ልጅሽ ሲመጣ የሆነ የደስታ መንፈስ ይዞልሽ ይምጣ። እኔ እንደኔ ይሄን ነው ልመርቅሽ የምችለው። ምክንያቱም እንኳን አደለም፣ ጤነኛ ሆነሽ አርግዘሽ እንኳን ሙሉ እርግዝናሽን እያለቀስሽ እየተበሳጨች ብዙ ነገሮችን እያደረግሽ ነው ያሳለፍሽ። ይሄ ደግሞ ትክክል አደለም። አንደኛ ለአንድ ብቻ ሳይሆን ለልጅሽ ራሱ ጥሩ አደለም፣ እንደኔ ማለት ነው እና ሲቀጥል ያው ሩታ ዛሬ እጇ ላይ ቀለበት አድርጋለች። እስከ ዛሬ ቀለበቱ ወጥቶ ነበር። ነገር ግን የፍቺውን ነገር ምናምን ያው አስገብታ ሁሉን ነገር እንደጨረሰች ነው ስትናገር የነበረው በማርኬ ቻናል ላይ ማለት ነው። እና ማርኪም ቃሌን በተግባር አላሳየውሽም። በአንድና በአብሮች መካከል ምንም ብለፋ ብጥርም፣ ነገር ግን ውጤታማ አልሆንሁም። በቃል ለይሽ ነው እኔ ድ ለቢስ ነኝ እያለ እያማረረ ነበረ። በመጀመሪያ ሩታ ቦታ ጅራ ቤተሰቦቿ ጋር ልትወልድ እንጂ እምትሄደው ከሀገር አይደለም የምትሰደደው አይደል እንዴ? ወንድሙ ነ ጓደኛ ድረስ እየሄድ መንከባከብ መጠየቅ ግዴታ አለብህ። ሲጀመር አንተ አንደኛ ሚዜ ስለሆነ አላፊነት አለብህ ከአብርሽ ቀጥሎ ማለት ነው። እና ወደ አብርሽ ጋር ስመጣላችሁ ቤተሰቦች እንግዲህ አብርሽ ትናንትና ታመም ያለው ብሎ ቁጭ ብሎ ሶፋ ላይ ነበር ያየ ነው። ዛሬም እዛው ሶፋው ላይ ነኝ፣ ሶፋው ላይ ነው። ሶሪ መሙትቶኛል። ነገር ግን ዲፕሬሽን ውስጥ ገብቻለሁ እያለ ቆዝሞ ሄርምዬ በጠዋቱ ምጥት ብላ ቤተሰቦች የሩታ ልብስ ልብስ ያብቻ አደለም፣ ኩሽንዋ ገብታ ምግብ እነ ስትል እንድንገት እነዩ መጥተዋል። እነዩ ደግሞ አንድ የያዙት ነገር አለ። እሱም ደግሞ የሩታን ጠበቃ አናግረው እያሉ ጉሮሮ ላይ ቆመዋል አብርሽ ላይ። በመጀመሪያ ፍቹ ተፈጸመ ተባል አይደል እንዴ? የሩታን ጠበቃ አናገረው አላናገረው ምንድን ነው ምክንያቱ? ይሄን ነገር ግልጽ ብታረጉልን። ሲጀመር ይመስለኛል ቤተሰቦች የሩታን ጠበቃ አናግረው እያሉ አብርሽ ጉሮሮ ላይ የቆሙትኝ፣ ሩታ ፍቹውን አስገባው ትበል እንጂ አብርሽ የፈረሙ ወረቀት ሩታ ያላስገባችን ፍርድ ቤት ምናምን አልወሰደችም ለዛ ይመስለኛል እንደዚህ ካልሄድህ ጠበቃውን ካላናገርኸው የሆነ ነገር አለ ሚስጥር አለ እያሉ እነዩ ሲናገሩ የነበረው ኤኒዌይስ እንግዲህ እዩና የሆነ ጠቆር ያለ ልጅ እኔ በነገራችን ላይ ስሙ ራሱ ረስቸዋለኝ እና ቁጭ ብለው ከአብርሽ ጋር እየዋሩ ቤተሰብ፣ ሄርሜላ ከጓዳ ብቅ አለች። ከጓዳ ብቅ ስትል እንዴት እንደደነገጡ እንዴት፣ በቃ እንዴት ብዬ ልንገራችሁ! ድርቅ ብለው ነው የቀሩት። ጠላታችሁ ድርቅ ይበል። እንዲ ነበርሽ እንዲ ሲሏት፣ አዎ ኩሽና ገብች እኮ ለአብርሽ ቁርስ እየሰራሁ ምን እያደረግሁ ትላለች። ና እንግዲህ አብርሽ እየተዝናና ይገኛል በቤቱ ሄርሜላ የሩታ ልብስ መልበሷ ሳያንሳት ኩሽና ገብታ ምግብ መስራቷ ሳያንሳት፣ ቤተሰብ አፍሪካ ውዝዋዜ ስትወዛወዝ የተለየች ነች። ይችላል አብሬሽን ሶፋ ላይ ቁጭ ብሎ የምሬን እኮ ነው ቤተሰቦች። እኔማ ዛሬ ልሳቀቅ ልሳቅ። እኔ ግራ ገብቶኝ ነው። በነገራችን ላይ መጨረሻ የምነግራችሁ እውነት አለ አ ቪዲዮ ሙሉን ተመልከቱና አብሬሽን ለማስናናት አለች፣ ሽንት ቤት ስገባ ራሱ ይዞ በገባ ደስ ይለኝ ነበር፣ ምክንያቱም እንዲደብሮ ስለማልፈልግ እያንዳንዷ ሰዓት እያንዳንዷን ደቂቃ ከአብርሽ ጋር ነው የማሳልፈው እያልሽ ነበር። እና እዚ ጋር የታዘብኩት ነገር ማለት ነው። እዩ ምን አለመሰላችሁኝ? በጣም ለእሷ ሞራል እየሰጣት ነው። ቀጣይ ላይ ከነ ጫማዋ አልጋ ላይ ልተኛ እንዳትልህ እያለው ነበረ በአሽሙር ለአብርሽ ማለት ነው። እንዴ ተኝታለች እንጂ ጠዋት መጣለች እንጂ እሷ ኮ ሙሉ አዳሯን ያደረችው አብርሽ ጋር ነው ቤተሰቦች። እና ባይሆንማ የሩታ ልብስ አልለብስም ነበር አይደል እንዴ ቤተሰብ? ሩታ ኩሽና በጠዋቱ ገብታ ቁርስ ለመስራት ጉድጉድ አትልም ም ነበር ጭራሽ ቡናም ለማቀራረብ ዝግጅት ላይ ያለሽ። ለአብርሽ ልጨፍርለትኝ እናንተ ራሱ ከከፈላችሁ አለች፣ እጨፍርላችኋለሁ፣ ከደበራችሁ አዝናናችኋለሁ። እና አንቺ የማንኛው የማዝናኛ ጣቢያ ነሽ ወይንስ ደግሞ ምንድነሽ? እንግዲህ እንደዚህ እያሉ ባለ ሩታ ድንገት ቤቷ ስትሄድ አብሪች ላይ ተለጥፋ እየደባበሰች የኔ ጌታ የኔ ውድ፣ እንዴው ምን ልሆንልህ፣ ልጨፍርልህ፣ ልደንስልህ እያለች ሄርሚዬ፣ ሩታ ከች አለች። ቤተሰብ ጠላታችሁ ከች ይበል እና አረ ከች አይበል በዛው ይሄድ። እንዴ ምን እያልኩ ነው እኔ እራሱ እና ግራ ስለገባ ይኮረው ቤተሰብ። የምር አወዛገቡን እኮ ከትናንትና ጀምሮ። ኤኒዌስ እንግዲህ ሩታ ስትመጣ ምንም አላለችም፣ ቀጥላጥብላ ገብታ እንግዲህ ያው አንዳንድ ነገሮችን ለመውሰድ ነበር የመጣችሁ። ይዛ ስትሄድ አብርሽ ከመቀመጫው ንቅንቅ እነዩ ምናምን፣ እረ ተነስ የሆነ ነገር በላት፣ ሩታን። አረ፣ ጠይቀት እንኳን ሊነሳ ምክንያቱም፣ ሄርሚያ አጠገቡ ጎን ነው አለች። እሷም ቁጭ ብላ አብርሽን ቁጭ ብሎ ይሄ ንቀት እኮ ነው። አብርሽ፣ የምሬ ነው። ንቀት ነው። ንቀት ካልሆነማ ሚስት ስትመጣ ከሌላ ሴት ጋር ተለጣጥፈ ቁጭ ብላ እጓዳ ገብታ ሄዳ ማይታ ክፍሏ ገብታ እቃ ይዛ እስከምትወጣ ወደ ቡታ ድራ ሄድ ነው እያለች እያወራች ዝም አትላትም ነበረ። እንደው ሩታን ብትንቅ ያረገዘችው ልጅን ብታከብረው ምን ነበር አብርሽ፣ ምን ነበር? እ እንደው የዛች የሄርሜላ ቅጥቃጤ ውዝዋዜ፣ አንተ በቃ ደስ ብለዋል። ተመርትቷል። ደሞ እኮ አለ ከሀገር ውስጥ ሙዚቃ ይልቅ አለ የአፍሪካኖች ታቃላቸው የአፍሪካኖች ሙዚቃ እንዴት እንደሚያስጨፍር ከወገበታይ ነው የሚያስጨፍረውኝና፣ ስታነቃንቀው ልዩ ነው አላለም ጋር የምላል ካብርሽ ያሉን እኮ ነው የምላችሁ። እንደ እኔ እኳ አስገርፈኝ ነው ነገር ስራውና እኔ ውስጥ ቤተሰቦች እኔ ትንሽ ፈታ ሙድ ለያዝበት ብዬ ነው። ምክንያቱም ግን የተናገረው ነው። ቤተሰብ የአፍሪካ ሙዚቃ ሲጨፍር በጣም ጎበዝ ናት። ቡናዋ በጣም ይጣፍጣል። እንደ ቁጭ ብሎ ሄርሜላን ያደንቃል። እዚህ ጋር ሩታ ነፍሰ ጡር ናት። ወደ ቡታ ስራ ልሄድ ነው እያለች ጭራሽ አልሰማሁም አለ። እነዩን ይጠይቃቸዋል። ሩትዬ ወደ ልትሄድ ነው ደግሞ ሩትዬ አይደለም ያለው የልትሄድ ነው ይላቸዋል እና ሩታ ቡታጅራ እኮ ልትሄን ነው ሲሉት፣ ልትሄን ነው እንጂ አልሰማሁም ነበር አለ ሶፋው ላይ ቁጭ ብሎ ማለት ነው። እና እሱ የተመቸው የሄርሜላ ቡና፣ የሄርሜላ እንቅጥቃጤ፣ ምዝዋዜ። ቤተሰብ የምሬን ነው፣ የዛሬ ቪዲዮ ብታዩት ያስቃችኋል። እኔ ያሳቀ ለምን እንደው ታውቃላችሁ? ሲጀምር አብረሽ እኮ ትናንትና ዛሬ ሲጀምር ከትናንት ወዲያ ነው ቡታጅራ ሄደው፣ መጀመሪያ ላይ ያስገባሁላችሁ ቪዲዮ አይታችሁ ከሆነ ትናንትና ማታ ሲጨፍሩ፣ ከነጸጌ ጋር ሲጨፍሩ ሲጨፍሩ፣ ቪዲዮውን ለዛው ቆረጥ አድርጌ ነው ያስገባሁት። እና አብረሽ ድንገት ካሜራ ሳይ ድንግጥ አለ። ጠላታችሁ ድንግጥ ይበል። የምር አብርሽ እኮ ተሰቃየ ተሰቃየ። የማይሆን ስራ፣ የማይሆን ድራማ ጀምረት። ከጓደኞቹ ጋር መዝናናት አልቻለ። ከጓደኞቹ ጋር መጨፈር አልቻለ። ከቤተሰብ ጋር አሪፍ ጊዜ ማሳለፍ አልቻለ። ሰው ደግሞ ደስ ይለዋል፣ ስልኩን አውጥቶ ሰው መቅረጽ ማለት ነው። በነገራችን ላይ ያችን ቪዲዮ አብርሽ ያለባትን ቪዲዮ ቶሎ ቢያስጠፋትም ግን ተይዟል! እንዴ ከኛ ከኛ እኮ አያመልጥም። እንዲያውም ጠዋት ላይ ነበር ቪዲዮ ለመስራት ያሰብኩትኝ፣ ግን ቤተሰብ ስላልተመቼ ነው ቪዲዮ ያሰራሁትኝ፣ እና ድምፄ ምንም ጥሩ አልነበረም። ሰሞኑ ስላመመኝ። ኤኒዌስ ማለት የፈለኩትኝ በአንድ ቀን ውስጥ አራት አምስት ቪዲዮ ሰርተው አስቀምጠው ነው ቡታጅራ ይሄዱትኝና አብርሽ ከሩትዬ ጋር ሲጀመር እንደምታቁት ሩትዬ አብርሽ አልተለያዩም። ግን እኔ ሲመስለኝ ሩታ ሁሌ የምታለቅስበት የምትቆዝምበት፣ ሁሌ የሰው ልጅ ካልከፋው፣ ክፉ ነገር ካልነካው፣ የሆነ ችግር ካልደረሰበት፣ የሆነ ውስጡን ካልባሰው እንዴት ነው እምባው ሊመጣ የሚችለው? እንዴ፣ እኔ ሩታ ታሳዝነኛለች። ሁሌ ነው የሚያስለቅሷት። ሁሌ ሁሌ ነው የምታለቅሰው። ምንም ስራ ቢሆንም። ሲቀጥል ደግሞ እቺ ሄርሜላ የምትባሄ ጉድ ማለት ነው። አንድ ለከፈለች ሁሉ ነው። እንዴ የታችኛውን መንደር የምታወዛውሽላቸው የደበረው ሁሉ ይምጣለች እኮ እናንተ ጉድኳን ዘንድሮ እና ኤኒስ አብርስ ያለው ሲጀመር፣ ዛሬም ትናንትም ታመምሁ ብሎ ሶፋ ላይ ቪዲዮ የተቀረጸው ከአንድ ሳምንትም በፊት ሊሆን ይችላል፣ አይታወቅም። ግን እሱ ያለው ቡታጅራ ሲጨፍር ብታዩት፣ ቤተሰብ አስነካው እንዲ አስነካው አይገልጸውም። በጉራ ይኛ ጭፈራ ከነጽጌ ጋር ማለት ነው፣ ቤተሰቦች እና ሩታ ማለችበት። ግን ያው የሩታ ምናምን አልወጣም ቪዲዮ፣ እሷ ደበቅ ብላ ደኮ በዘ ሩትዬ ጎበዝ ኮንሽ፣ አንድ ጀግናንሽ ግን እንዲሁ እንደዚህ የሚያስለቅስሽን ነገር ባውቀው ደስ ይለኝ ነበር ነበረ እኔ ሲመስለኝ አብርሽ እኛን ድራማ እንደሚሰራብን እሩታን ራሱ ድራማ እየሰራባት እየሰራባት እየመሰለ የተቸግር ያለው። እኔስ እሩታም ቀለበቷን መልሳለች። እሩታ ደግሞ ሲመስለኝ በጣም ከፍቷት የምታለቅሰው ወይ አብርሽ የምርም ድራማ እየሰራበት ነው፣ ኦር ደግሞ ልክ እኛ ላይ እንደሚጫወትብን ማለት ነው። እንዴ እኛ ጋር የሚደርሰው ቪዲዮ ታመም ያለ ያለ ሶፋ ላይ ያለ ቪዲዮ እሱ ያለው። እናንተ ከምድር አራት ሴንቲሜትር ወይንም ወደ ላይ ስንት ጫማ መሰላችሁ ከፍ ብሎ የሚዘል ቪዲዮ ነው እሱ እየዘለለ ያለው እና ታዲያ ቤተሰብ ለሰኩ ነው በማል በማሳቂ እየመጠት የቸገርኩት እንዴ ላውራ ስለ ቪዲዮ ባወራ ብፈተፍ ደስ ይለኛል ግን እንዴት አባቴ ሆኜ ሄርሚ ግን ስራ እኔስ የሩታን ልብስ ለበሰች አሉ ለወሬ ድምቀት ነው እንጂ ልብሱን እንኳን አልተናገረችም ግን አብርሽን አለ ሽንት ቤት ራሱ ስገባ በቃ እንዳይደብርብኝ እፈራለሁ አለ ሽንት ቤት ታለይዘሽው ልትገቢ ነው እንዴ